ቀሰዲያ የደወለች ነው፣ ማርያም ቀሰዲያ የደወለች። እንዴት ነው ያነሳት? እግዚአብሔር አነሳት። እኔ ማለት ነው የአሰቀኝ ፓርት ይሄ ብቻ ነው። ደግሞ አንድ ልጅ ደግሞ ያን ሰሞን እኮ አላየሁትም ጭራሹን። በተመጣገባችሁ ሰው ይመጣል። አፈርኩኔ

አንቺ ማለት ዜድዬ ማለት ነው። አንቺ ተንከሲስ ማለት ነው። እኔ አልሰማውም። ጆሮ ምን ሆነ ነው ለነገሩ። የእርፉን አርጌ ነው ልጆቼ። ጭራሽ ዛሬ ደግሞ የፎቶ ስታይል ቀየሩ። እኔ አፍራለሁ። አይወሩም። ሰላም ነሽ ይህን የወዶች ሁላችሁም እኔ ድምፅ ስለተዘጋ ነው ዝም ያልኳቸው። ደህና ናቸው ስለሄዱ፣ የምር እኔ ባላገኛቸውም ደስ ብሎ የነበር እዚህ መሆናቸው ማለት ነው። አሁን ተመልሶ ኧረ፣ እባክሽ አ ቶክ ቶክ ላይ መብላት አልፈለኩም። እኔ ግን ተስፋ ነበረኝ ያገኛቸው ለብኝ ነበረኝ፣ ግን ምንም ማድረግ አይቻልም። ሄዱ። የተኛው ሰውዬው ክፍሉን ነው መሰል አኔ እኮ ጨረቃ ጨረቃ ብዬ እየፈለኩሽ ጠፋሽብኝ። ኩራት ኩራት ተሰማሽ ማለት ነው። እግዚአብሔርን እኔ ስላልተመቸኝ ነው የጠፋሁት። እግዚአብሔርን አተምኑኝ። እኔ እኮ አምንሽ አለው እግዚአብሔር ጠጣላችሁ ሳቤ የያዘን ቤት ሆነ። ዝፈኑ ወይሁስ አልተመቻቸው መሰለኝ። ተመቻችው አውሩ ወይ ወይም ውጡና ሁለቱ ጨረቃ ጨረቃ እንዴት ናቸው? ሌሎቻቸው እንኳን ምን ጊዜዋል? ደህና ነን እንዴ ነው ጉራዬ? ደህና ነን

እኔም እንደዚያው ነኝ። ግን ሰሚራ እንኳን እምትይዘለች እኔ እኮ ልጆቹ ናቸው እኮ። ልጅ ልጅ እኮ ነው በብዛት የሚያስቸግረኝ። ዛሬ ልጆቹም አልፈለጉኝም። ዝም አለ ባይ ባይ ሆዴን እየባባይ

ው እስካሁን ቤታቸው አዲስ አበባ ገብተ ቆጭ ብለዋል። ቦሌ ላይ ሲወርድ ለምን አለቀቁ? እናገኛቸዋለን፣ ግን አይመጡም እንዴ? አብረ ሰርግ ጊዜ ግድ ነው። ሃይሚ ግድ።

ንጉሱን ካናል ተመቻትም ጾሙም ስለሆነ ያው ስራ ምናምን ስለሚበዛው ብዙ አይመችም ለመውጣት። አሁንማ ግድ ነው። ኧረ እንሄዳለን፣ እናገኛቸዋለን። እግዚአብሔር ከዓለም ከመጡማ አልቀርም ቀን ሰላሳ ሲሆን ነው እኮ የሚመጡት ማለት በቀን ሰላሳ ነው። እዚያ ቀረ። አስር ቀን አስር ቀን እኮ ነው፣ ትንሽ ነው። እንግዲህ መታገስ ነው። አስር ቀን ቀረኝ። ብቻ አቡዳቢ ሳይመጡ በዱባይ ብቻ ሄድን። እኔም አቡዳቢ የሚመጡ መስሎኝ ነበር። ከዱባይ አንቺ አቡዳቢ ነሽ? ይቀርበኝ ያለን ነበርኩ ነበር አቡዳቢ እና አልዐይን እኮ ከዱባይ በጣም ሩቅ ነው። የሶስት ሰዓት መንገድ ነው። የዱባይ ሁለት ሰዓት መንገድ ሁለት ሰዓት እና ነው። እሱ እንኳን ከዱባይ ምናምን ወደ ሌላ ቦታ ሄዶ አይመስለኝም። ዱባይ ናቸው እዛው በዛው ነው የተዝናኑት። ደሞ ብዙ ቦታ ላይ ደሞ የተወሰኑ ቦታ ላይ ሄዱ። አሁን እዛ መዝናኛው እዛ አሁን ልጆቹ ጋር ስለምንሄድ ጥሩ ጊዜ ያሳልፈዋል። አዎ በጣም ደስ ነበር። ብቻ ያው ትንሽ እዚያ ጋር ቦታ ታናገኛቸው መሄዳቸው ትንሽ ወላሂ በጣም ያስከፋል። ተመልሰው ይመጣሉ ይችላል እና አንድ ቀን ለዛሬ ብቻ እኮ አይደለም። አሁን እኮ ጾም ላይ ስለሆነ ነው የመጡት። አንድ አክስቴ ይመጣሉ ተመልሶ በአንድ ቀን ተመጣ አይደለም ይመጣሉ። አዎ እሱም ብሏል እኮ በሰልፊ እንመጣለን ምናምን ብሏል እኮ። በሰልፊ እንደዚህ ከሆነ እግዚአብሔር ጋር በሰልፊ እንመጣለን ምናምን ብሏል እኮ። ወይንም ደግሞ እኛ እናስመጣችኋለን ምን መውለድ በአፍ አይደለም፣ በተግባር ነው። እኛ ምን እናሳያችሁ አራው የሆነ ድረስ ቃል ሳይሆን በቃ በቁም ነገር አድርገን አፍ ምንም ማድረግ አይችልም፣ ግን ተግባር ነው ዋናው፣ በተግባር አዎ

ጨረቃዬ ወደ ክፍል የገባ ነው። ወ ታስገቢኛለሽ ያው አለቃ ስለሆንሽ ትሞላለች አይብዬ ማለት ነው። ምን አስባችሁ ነው? ሄዱና ተኙ በቃ ዜ ተኙ ነው። እንደ መጣችሁ እንዴት ሰላም፣ እንዴት ናችሁ? ሰላም የሩስ እንዴት ናችሁ? ፋይል ቀይሯል። ሰው ሁሉ ተጫዋቱ እናንተ ቦታ ሲቀየራዩ እኳ

ማሚ ጨረቃ የሚባለው ማለት ነው ነቶ ወንድ ነው ነው ማሚ እኮ የሳበችኝ ማለት ነው። ማየ ማየ ጠግባለች

የማን ሆን ቢያንስ እንደነኝ የሚያስቃት ልክ እኔ እንደው ፈልገሽ ለእኔ ገደል ጨረቃ እንትኑን አይተሻል? ፖስት ያደረኩትን ሰሙ ተኝታለች። እንደ እናንተ እኔ አላየሁትም። አይ አይቻልም። እየሰጠችኝ እየሰጠችኝ ኮመንቱን። ኧረ ዛሬማ ጠምዳችሁኛል። አንዷም ምራሷን እንድታወጣ ሜንሽን አድርጋኛለች። እግዚአብሔርን ቆይ ትምጣ። ነፍስ ይባል ማለት ነው። ምንድን ነው የምል ኢትዮጵያዊ ነው ያለው ነው ያሉ

የተረገማችሁ አረብኛ ምችል የለም እያልኩ ነው ብላለች። ከታች ኮሜንት አይሚ፣ ምንድን ነው አረብኛ ያለችው? ጻፍ ከታች፣ አንቺ ጻፊ